እሾኩን እዛው ትቶ ነው የሚነቅ። ድህነትን ጠቅቄ የማቅ ሰው ነኝ። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር በምን ይሁንልህ? በምን በመርዝ፣ በጥይት፣ በቦምብ፣ በመኪና ቲሽ የሚለው በፍጹም። ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም። አባቴ ነው እኔ ነው ያለኝ እኔ ዮናታን አክሊሉ ደሃ እንደማልንቅ ደሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲዩብ ዩቲዩብ ቻናል ቤተሰቦቻችን፣ እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በአገልግሎት መታወቅ ከጀመረበት በተለይም ደግሞ የመልካም ወጣት አገልግሎትን አህዱ ብሎ በ2009 ዓ ም ከጀመረበት ጊዜ አንስቶ ንግግሮቹ፣ ስብከቶቹ፣ እንቅስቃሴዎቹ ሁሉ ብዙ አይነት ትርጉም የሚያሰጡበት ሰው ነው። አገልጋይ ዮናታን አክሊሉ ዮናታን በየአመቱ በተለይም የመልካም ወጣት አገልግሎት ሊጀምር ሰሞን የሚነሱበት ውርጅብኞች እንዲህ ተብለው ተዘርዝረው የሚያልቁ አይደሉም። አገልጋይ ዮናታን በመልካም ወጣት ዋዜማ ብዙ ስድቦችን፣ ብዙ ትችቶችን እያስተናገደ ለአመታት ዘልቋል። ዘንድሮም እንደተለመደው በመልካም ወጣት ዋዜማ ላይ አገልጋዩ በርካታ ስድቦችን እያስተናገደ ይገኛል። አገልጋይ ዮናታን አክሊሉ ሰሞኑን ከድሆች ጋር በተገናኘ ድሆችን ጥቁር ጉንዳን ብሎ ተሳድቧል ተብሎ በቲክቶክ መንደር እንደ ጉድ ሲሰደብ በፌስቡክ ሰዎች ዘንድ ያለ መጠን ሲብጠለጠል በዩቲዩብ የርግማን ማዕት ሲወርድበት ተመልክተናል። ከፖለቲከኛው ጀዋር መሐመድ እስከ ኮሜዲያኑ በእውቀቱ ስዩም ስሙን እያነሱ ከባድ ቃላት እየሰደሩ አብጠልጥለውታል። ደሃ ጥቁር ጉንዳን ነው ሲል ሰምታቸዋል። ፓስተር ዮናታን አክሊሉ ቃል በቃል ደሃ ጥቁር ጉንዳን ነው ሲል ተናገረ። አንዳንድ ሰባኪዎች ስግቅ ያደርጉሃል። የኃላፊነት ስሜት በፍጹም አታይባቸውም እና አጀንዳ ለመሆን እስከሚመስል ድረስ ወጣ ያሉ ነገሮችን በመናገር ከመንፈሳዊነት ያልተላበሱ ዘለፋ የሚመስሉ ነገሮችን በመናገር ወደ ትኩረት ለማግኘት ሲጥሩ ይታያል እና ደሃ ሀገር ላይ ቁጭ ብለህ በሚሊዮን የሚቆጠሩ ድሆች ያሉባት ሀገር ላይ ቁጭ ብለህ ደሃን ሙልጭ አድርገህ መሳደብ፣ በድህነቱ ላይ መሳለቅ እጅግ በጣም አስቀያሚ ነገር እንደሆነ አስባለሁ እና እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ህዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። ዮናታን የሚባል ፓስተር ድሃ የሆኑ ሰዎችን አስመልክቶ ከጥቁር ጉንዳን ጋር በማነፃፀር ሌበል የሚያደርግበት እጅግ በጣም የሚያንቋሽሽበት ዳውንግሬዲንግ የሆነ ሁኔታ ነው። ይሄ ነገር ሰዎችን ባላቸው የኢኮኖሚ ስታትስ ወይም በጾታ ወይም በብሔር በተለያየ የማንነት መነሻ በዚህ መልኩ ሌሎች ሰዎች ለእነሱ ያላቸውን አመለካከት በሚቀይርና ዝቅ ተደርገው እንዲታዩ፣ እንዲጠሉ፣ እንዲንቋሸሹ የሚያደርግ አይነት ንግግር መናገር ይሄ በጥላቻ ንግግርና ሀሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፊድሪ የወንጀልክ እስከ ሶስት ዓመት ሊያሳስር የሚችል ወንጀል ድርጊት ተደርጎ የተቀመጠ ነው። በእርግጥም በግምት 68 ነጥብ 7 ፐርሰንት የሚሆነው የኢትዮጵያ ሕዝብ ዘርፈ ብዙ ድህነት ውስጥ እንደሚገኝ መረጃዎች በሚያሳዩበት ይህም ማለት እንደ ምግብ ንጹሃ ንጽህና መጠበቂያ ትምህርትና የጤና አጠባበቅ ያሉ መሠረታዊ ፍላጎቶችን በማያገኝበት ሌላው አስራ ስምንት ነጥብ አራት ፐርሰንት የሚሆነው ህዝብ ለጥልቅና ለበዛ ድህነት ተጋላጭ ነው ተብሎ በሚታስብበት ከዚህ ቁጥር ውስጥ ደግሞ ከግማሽ በላይ ህፃናት በሆኑበት አገር ላይ ተቀምጦ ድሃን ማጥላላት፣ በችግር የሚኖሩትን ማናናቅ በብዙዎች ቁስል እንጨት እንደ መስደድ ቢቆጠር ብዙዎችም ነገሩን አይተው ቢንጫጩ አገልጋይ ዮናታንን እንደፈለገ ቢናገሩ ቢሳደቡም ጭምር የሚያስገርም አይሆንም። የነገር ያስገረመው አገልጋይ ዮናታን ነገሩ ፍጹም ሌላ መልክ እየተሰጠው መምጣቱን ሲመለከት በቀጥታ ስርጭት ወጥቶ ምላሽ ሰጥቷል። እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጪ ስለተተረጎመ እኔ ጋ እንግዲህ ዩቲብ ላይ አለላችሁ። ትምህርቱ ትምህርቱ አልወረደም፣ ገብታችሁ ማየት ትችላላችሁ። እና ትምህርቱ የተነገረበትን በተለይ ሶስት መሰረታዊ ሐሳቦች አሁን በማህበራዊ ሚዲያ የሚመላለሱትን ሐሳቦች በተመለከተ ለመናገር እሞክራለሁ። እንግዲህ አንድ መልእክት ዋጋ የሚኖረው በመልእክቱ አውድ ውስጥ ነው። በመልእክቱ አውድ ውስጥ ነው ሲባል ይሄን መልእክት በማስተምርበት ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ማነው፣ ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃል ቃሉ በገባበት አውድ ልክ ነው። በዛ ልክ ነው ሊብራራ ሊተረጎም የሚችለው በነገራችን ላይ በሶስቱም አሁን ጥያቄ ሆኖ በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለ ራሴ ነው የተናገርኩት። ለምሳሌ ከአንደኛው ሀሳብ ልጀምር። አንደኛው ሀሳብ በምን እንዲሆንልህ ትፈልጋለህ መሞት ትፈልጋለሁ ብለህ የምትል በምን እንዲሆንልህ ትፈልጋለህ የሚል አንድ ሀሳብ ተናገርኩ። ይህን ሀሳብ ስናገር የተናገርኩት እንግዲህ ዩቲዩብ ውስጥ ገብታችሁ ሄዳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። እናቴን እሞታለሁ ራሴን አጠፋለሁ እያልኩ አስቸገርኳት። ራሴን አጠፋለሁ ብዬ ደግሞ ማስቸግረው እንዲያውም ይሄ መልክቱ ራስን አጥፋ አይደለም። ብዙ ወጣቶች እኔ ጋር ይመጣሉ፣ ቤተሰቦቻቸውን ያስቸግራሉ። መኪና ይገዛልኝ፣ ባጃጅ ይገዛልኝ፣ ውጭ ሀገር ሜድ፣ የተለያየ ጥያቄ ይጠይቃሉ እና ይሄ ካልተደረገልኝ ራሴን አጠፋለሁ ይላሉ። ለዛውም እኔ ብዬን የተናገርኩት በሦስቱም ቦታ ላይ መልክቱ ስለ ራሴ ነው የተናገርኩት። የተቆረጠበትን ቦታ እንዴት ተቆረጠ ለምን ተቆረጠ አላማው ምንድነው ይታወቃል። ወደዛ ከመምጣቴ በፊት ግን አንድ ጊዜ እናቴን አልኩኝ፣ ራሴን አጠፋለሁ ብዬ አልኳት። በጣም ስለታከታት ስለተቸገረችብኝ በምን እንዲሆንልህ ትፈልጋለህ አለችኝ፣ ራስን ማጥፋት ከፈለግ በምን እንዲሆንልህ ትፈልጋለህ አለችኝ ብዬ አልኩኝ። እና ማስተምረው ወጣቶቹ ነው፣ ጀስት ላይክ ፈንም። እኔ እናቴ እኔን ያለችኝን እዛ ጋር ብዬ እንደውም አንድ ልጅ እንዲሁ ኤክስ የሚባል ልጅ ራሴን ላጥፋ እያልክ የምታስቸግር ልጅ አለ፣ በምን ይሆንልህ ብያልኩኝ። መልዕክቱ ሀሳቡ ራስን አጥፋ አይደለም። ለምን ራሱን ያጠፋል? እዛ ቆመን እኮ የምንለፋው የምንታገለው የምናገለግለው ራሱን እንዲያጠፋ አይደለም፣ እንዲመለስ ነው ከስህተቱ ቤተሰቡን ከማስቸገሩ ማለት ነው። መልካም ወጣት ግቢ ልጆቻቸውን ይዘው መጥተው በልጆቻቸው የሚደበደቡ እናቶች አጋጥሞኝ ያውቃል። በብዙ የሚያለቅሱ የሚጨነቁ አጋጥሞኛል። እና ከዚህ አንጻር የተናገርኩት ስለ ራሴ ነው። ከእናቴ ተነስቼ ሙሉ መልዕክቱን ገብታችሁ ስሙ። ከእናቴ ተነስቼ እናቴ እንደዚህ አለችኝ ብዬ ስለ ራሴ ተናገርኩ። ተመልሼ እመጣለሁ ወደዚህ ሀሳብ ከዛም ሲቀጥል ደግሞ ስለ አባቴ ተናገርኩኝ። አንድ ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ ያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ ሳይክል እንዲገዛልኝ የፈለግኩት ሳይክል ወድቆ ባገኝ ባገኝ ብዬ አልኩት። በዚህ ጊዜ ትሽ የቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደውም አባቴ እኔን ያለኝን ነው እንጂ፣ ይሄን ሀሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ ወሰዱት። ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው። ይሄን ስለምትወዱኝ ሰዎች ለማወራው ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለ እናንተ ምንም አልጨነቅም። ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለ እናንተ እጨነቃለሁ። ብጨነቅም ደግሞ ትክክል ነው እና ቲሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት፣ መልእክቱን ለምን ገብታችሁ አሰሙትም? 217000 ሰው አይቶታል፣ 217000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው፣ ሳታጠኑ እርሳሳችሁ ላይ እንዲጸልይላችሁ ይዛችሁ አትምጡ ነው። በአንድ በኩል የብልጽግና ወንጌል ሰባኪ ነው ይሉኛል እኔ ከየት አምጥተው እንደሚሉኝ እግዚአብሔር ነው የሚያውቀው ነገር ግን ስራ ስሩ ነው ያልኩት ስራ ስሩ ሳትሰሩ እግዚአብሔር አይባርካችሁ ስንፍና ትክክል አይደለም ማለት አሁን በደንብ አድርጋችሁ ስሙ ሶስቱንም ቪዲዮ ዩቲዩብ ውስጥ ገብታችሁ በደንብ አድርጋችሁ ስሙ ማነው ሶስቱንም ጥያቄዎች ማለት ነው አንደኛው መሞት ትፈልጋለህ በምን ይሁንልህ ያለችኝ እኔን ነው እናቴ እኔን ያለችኝ እኔን ያለችኝን ነገር ነው ወደ ልጆቹ አምጥቼ ወደ ወጣቶቹ አምጥቼ መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። ራሴን አጠፋለሁ መኪና ካልገዛችሁልኝ አትበል። እንደውም ስለ መኪና ሁሉ ተናገር ያሉ መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። አስተማሪ፣ እኔ በነገራችን ላይ እናቴም አባቴም አስተማሪዎች ናቸው። ያደግኩት በሀብታም ቤተሰብ ውስጥ አይደለም። ድህነትን ጠንቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት አስራ ሁለት ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። የተማርኩት ትምህርት ሰብአዊነቴ በዚህ ዘመን እንዳለ ሰው ስለ አንድ ሰው ያለኝ ግንዛቤ ማጣቱም ላይ ማግኘቱም ላይ የሚመሰረት አለ ስለ አንድ ሰው እሚ ያለኝ ግንዛቤ ባለው ገንዘብም ባለው ማጣትም ላይ አይመሰረትም። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግር ያውቃሉ። እና በዚህ ሁኔት በዚህ ደረጃ ልክ አይደለም ነገሩ። የጮኸው ግን ቲሽ የሚለው በፍጹም ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም። አባቴ ነው እኔ ነው ያለኝ። አባቴ ትሽ ለቃቃሚ አለኝ። የሌለ ያልሰራ ከመሬት ተነስተ አንድ ነገር እንዲኖር ለምን ትፈልጋለ ብሎ ተቆጣኝ። እንዲህ ብሎ ሰደበኝ። እንዲ ብሎ ተናገረኝ። ከወጣቶች ጋር ሳወራ በነፃነት አወራለሁ። ከወጣቶች ጋር ሳወራ ሳልጠነቀቅ አወራለሁ። ምክንያቱም በነሱ አውድ፣ በነሱ ሁኔታ፣ በነሱ መንፈስና መንገድ ስለማወራ በነፃነት አወራለሁ። አንዱ ጉዳይ እሱ ነው። ሁለተኛው በምን ይሁንልህ፣ እኔ የማንን ሞት አልፈልግም። በነገራችን ላይ አንዳንድ ሰዎች አሁን ድሀ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም፣ ትከሻይንም፣ እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። አላቅም እስቲ ሙሉ መልእክቱን ገብታችሁ ስሙ። ከዛ የድሃው ጉዳይ ተነሳ። ድሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለ ራሴ ነው። እንዴት የአባቴ ዘመዱት በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው ነክሼ ያስኳቸው። ስለ ራሴ ነው ያወራሁት ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደረጉ ሰዎች ጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደልም አወራው ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ትላንትም ዛሬም ወደፊትም ምንም ሀሳብ የለኝም የለኝም። እኔ አሁንም አወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከእኔ ለተማሩ ይህንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ፣ ቸርች ላይም አስተምሬያለሁ። እኔ ዮናታን አክሊሉ ደሃ እንደማልንቅ ደሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል ይመሰክራል። እና ከዚህ አንጻር አጎቶቼን ገና ለገና ገንዘብ አላኩልኝም በሚል ዘመዶቼን በሚል በሚል ጠምጄ ያዝኳቸው፣ ነክሼ ያዝኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይሄን ነገር ሀሳቡን ለማብራራት ብዬ ቃላት ጨምሬ አልናገርም። ግን በደምብ ስሙት። ደሃ ጥቁር ጉንዳን ነው የሚለውን ሀሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም። ስለ ራሴን የተናገር ስለ ራሴ የተናገርኩት እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም፣ ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም ገንዘብ አላኩልኝም ብዬ ጠምጄ እጅ ያስኳቸው ልክ ጥቁር ጉንዳን ነቅሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላደረኩት ለምንድን ነው እነሱ ለእኔ የሚልኩልኝ? ለምንድን ነው የእኔ እነሱ ምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኳ አላቃቸውም ከሚነገረኝ ነገር ተነስቼ፣ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ሕልውና ነው ሕልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሐሳብ ነው መተርጎም ያለበት መተርጎም ያለበት እና ሶስቱም ሶስቱም ስለ ራሴ ስለእኔና እናቴና አባቴ እኔ ደግሞ ስለአጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የሱ ቲክቶክ የሱ ሀሳብ ቫይራል እንዲሆንለት ስለሚፈልግ እና ብዙ ሰዎች ማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሀሳብ ሀው ኦን እርስ አሁን በተባለበት አውድ እኔ አይደለሁም። አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆች፣ እኔ የሀብታም ልጅ አይደለሁም። አይደለሁም። ኬሻ ላይ ተኝቼ ያደኩ ልጅ ነኝ። ኬሻ ላይ ተኝቼ ያደኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደኩ ልጅ ነኝ። ያደኩ ልጅ ነኝ እና ማን በነገራችን ላይ ሰው ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሀሳብ ምን ነበረ? በመልእክት ውስጥ ዋናው ሀሳብ ሰው ደሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪው ነው። መጥፎ ባህሪው ነው። ይህን ነው ስናገር የነበረው። ይህን ነው ስናገር የነበረው እና ሶስት መሰረታዊ ጥያቄዎችን የተነሱት፣ አንደኛው ደሃ ጥቁር ጉንዳን ነው አልክ። እኔ ሌላ ሰው አልተናገርኩም፣ ራሴ ነው ያልኩት። አይኖ አውቃለሁ። ማብራራት አይጠበቅብህም። ወደጋ ወዳጆቼ እንግዲህ መልስ ላለመስጠት በጣም ከራሴ ጋር ታግያለሁ ታግያለሁ። ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ የማከብራቸው ሰዎች ሁሉ ነገሩን ከአውድ ውጪ ተርጉመው ሌላ ቦታ ወሰዱት ሌላ ቦታ ወሰዱት። በነገራችን ላይ ካልኩ ብያለሁ ብዬ ኃላፊነቱን እንደተመለከታችሁት ቪዲዮ የዛሬ ዓመት የተለቀቀ ነገር ግን ከዓመት በኋላ ከአውድ ውጪ ሆን ተብሎ ተቆራርጦ የአገልጋይ ዮናታንን አገልግሎት ለማስመታት የተለቀቀ መሆኑን ራሱ ዮናታን አክሊሉ አረጋግጧል። ጉዳዩ ከራሱ ሕይወት ጋር የተገናኘ እንጂ እርሱ ላይ ለመሳለቅ ብሎ የተናገረው አንድም ነገር እንደሌለ አስረግጦ ተናግሯል። እንግዲህ እንደተመለከታችሁት ዮናታን የመልካም ወጣት አገልግሎትን ለማድረግ ሲዘጋጅ በየዓመቱ የስም ማጥፋት ዘመቻዎች ይጠብቁታል። ይህም የስም ማጥፋት ዘመቻው አንድ አካል ነው። እናም ሰኔ ሁለት ለሚጀምረው የመልካም ወጣት ፕሮግራም ሁላችንም እንጸልይ፣ መልእክታችን ነው። ሰላም